አይሁድ በክፋት ቆሻሻ ጭነውበታል። በመስቀሉ ላይ የተደረገውን ታላቅ የማዳን ሥራ ትውልድ በማየት እንዳይፈወስ መስቀሉን ከሰው ኅሊና ሊጋርዱ ታግለዋል። ዛሬስ አይሁድ ካደረጉት ከደፉበት ቆሻሻ ባላነሰ መስቀሉ በሕይወታችን ቦታ እንዳይኖረው፣ የማዳን ሥራው በሕይወታችን ቦታ እንዳይኖረው ፈውስ በሕይወታችንም ቦታ እንዳይኖረው መስቀሉ ለሕይወታችን ሕይወት እንዳይሆንልን ከዛ ቆሻሻ ባላነሰ የተለያየ ነገር ተተብትበን በዓል በማክበር ብቻ እንደ ባህላችን በምንበላው በምንጠጣው ነገር መስቀሉ ጋር ደርሰናል። የምናስብ ብለን የምናስብ ሰዎች አሁንም ቆም ብለን የት ነው ያለነው ብለን ልናስተውል ይገባናል፣ ወገኖች። የክርስቶስ የተሰቀለው እኛ በዓል እያከበርን ብቻ እንድንኖር አይደለም። ክርስቶስ ራሱን አሳልፎ የሰጠው ከታሰርንበት ሥርዓት እንድንፈታ ነው። በውስጣችን ካለው ገዳይ እንድናመልጥ ነው። ሕይወት ብዙ አይደለም እግዚአብሔር ሰው ንጉሥ ዳዊት እንደነገረን ሰባና ሰማንያ፣ ከዛ በኋላ ሕማምና ጭንቅ ነው እንዳለው፣ በምድር ላይ ረጅም ዘመን የማንኖር እግዚአብሔር በወሰነልን ዘመንና ጊዜ እግዚአብሔር የፈቀደልንን ሆነን የምናልፍ ሰዎች ነው። በዚህ አጭር ዘመን በግላችን ልምምድ በብዙ ነገር ጋርደነው ከነዛ ክፎች ባላነሰ መንገድ የመስቀሉን ዓላማ ዘንግተን የምንኖር ሰዎች፣ ወገኖቼ ዛሬም ቢሆን እንደ ዕሌኒ መስቀሉን ከጋረደው የተሰቀለው ክርስቶስን ከከለለው ከኛ ህይወት ጋራ ቀጥታ ሊገናኝ ከሚገባው ነገር ጋራ፣ ወገኖቼ ነገሮችን ለማስተዋል ህሊናችንን በጥንቃቄ ወደዚህ ሰማያዊና መለኮታዊ እውነት ዘንበል ለማድረግ መቻል አለብን። መጽሐፉ እንደሚነግረን ሙሴ በምድረ በዳ እባብን እንደሰቀለ በርሱ የሚያምን ሁሉ የዘላዓለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ነው ያለ። እንግዲህ የእኛ መዳን የክርስቶስን ስነ ስቅለት ፈልጓል። የእኛ ደህንነት ጉዳይ የክርስቶስን ቤዛነት ጠይቋል። በክርስቶስ ሞት ከሞት እንድናመልጥ የተጠራን ሰዎች ነን። ይሄ ውድ ዋጋ የተከፈለልን በዚህ ውድ ዋጋ ለዘላለም ሕይወት የተጠራን እኛ በእኛና በተሰቀለው በነሐሱ እባብ ምሳሌ በተሰቀለው በክርስቶስ መካከል ያለውን ነገር በጥንቃቄ ማየት ካልቻልን ከመስቀሉ ዓላማ ጋራ ተገናኝተናል ብሎ ማሰብ ይከብዳል። ስለዚህ እግዚአብሔር ወዶናል፣ ይሄን በማመን እንድናመልጥ ያኔ መስቀል ላይ የተሰቀለውን የነሐሱን እባብ ትኩር ብለው ያዩ ሰዎች ያንን በማየት እንደ ተፈወሱ፣ እንዲሁ የምናየውን ሰጥቶናል። ደም ግባቱን አቶ የተሰቀለው ልጁን ከሞት የምናመልጥበትን ከእስራት የምንተርፍበትን ከቀንበር የምንገላገልበትን በውስጣችን ካለው ገዳይ መርዝ የምናመልጥበትን መድኃኒት እግዚአብሔር አድርጎልናል። ስለዚህ መጽሐፉ የነገረን እውነት በእርሱ የሚያምን የዘላለም ሕይወት እንዲኖረው የሰው ልጅ ይሰቀል ዘንድ ይገባዋል። የዘላለም ሕይወት እንዲኖረው ብቻ አይደለም የሚለው ቃሉ እንዳይጠፋ ነው ሚለው። እነዛ በምድረ በዳ በእባብ ተነድፈው ወድቀው የነበሩቱ እንዲያደርጉ የታዘዘው ነገር ወደ ተሰቀለው የነሐስ እባብ እንዲመለከቱ ነው። መመልከት ሁሉም ሙሴ የተናገረውን ሰምተው ወደ ነሐሱ እባብ መጡ። በነደፋቸው እባብ አምሳል እንደዚህ አይነት ቅርጽና መልክ ተሰጥቶት የተሰቀለውን የነሐሱን እባብ ማየት ቻሉ። ሙሴ የተናገረውን አምነው የተሰቀለውን የነሐስ እባብ መመልከት የቻሉት ሰዎች በውስጣቸው ከነበረ ገዳይ መርዝ እንዳመለጡና እንደዳኑ ቅዱሱ የእግዚአብሔር ቃል ይነግረናል። ስለዚህ ዛሬም ቢሆን የጌታችን የኢየሱስ ክርስቶስን መስቀል ስናይ በመስቀሉ ላይ ዋጋ የከፈለልንን ያለ ወንጀሉ የኀጢአተኛ ምሳሌ የሆነቡን ወይም የበደለኛ ቦታ የተሰጠውን ክርስቶስን ኀጢአተኛ ሳይሆን ኃጢአት የተደረገው ክርስቶስን መመልከት መቻል አለብን። እኛን በነደፈን እኛን በጎዳን በዛ አውሬ ምሳሌ ያለ ኃጢአቱ የኃጢአተኛን ቦታ ይዞ ከሁለት ወንበሬዎች መሃል የተቸነከረው ክርስቶስን መመልከት መንፈሳዊ ሩጫችንን ሊገታ ከሚችል የመንፈሳዊ ሕይወት ንቀስ ከሆነው የኃጢአት እስራት መፈታት ነው። ስለዚህ ስለ መስቀል በዓል ስናነሳ እግዚአብሔር ዓላማ ወዳደረገው ዓላማ ክርስቶስ ራሱን ወደ ሰጠለት የወንጌል እውነት አይኖቻችን መምጣት አለባቸው። እሱን ማየት ነው የሚያትርፈን። የናሱን እባብ አልዳሰሱትም። የተሰቀለውን እንደ ክኒን አልዋጡትም። የተሰቀለውን እንዲያዩ ነበር የታዘዙት። በተሰቀለው የነሐስ እባብና በእነሱ መካከል ያለው ግንኙነት ወይም የግንኙነት መስመር እግዚአብሔር ባለው መንገድ እሱን መመልከት ከመርዝ እንደሚያድን ማመናቸው ይሄን ማመናቸው ብቻም ሳይሆን እንደምንም ከነችግራቸው ተጎትተው መጥተው ቀና ብለው ያንን የተሰቀለውን ማየት መቻላቸው ነው። ስለዚህ ወገኖቼ እረፍታችን ያለው የተሰቀለው ላይ ነው። መንፈሳዊ ጉዞአችን የሚቀናው የተሰቀለውን ማየት ስንችል ነው። ዓይኖቻችን ካልተገለጡ፣ በውስጣችን ካለው መርዝ ለማምለጥ በእኛ ኃጢአተኛ ማንነት ምሳሌ የተሰቀለውን ማየት ካልቻልን ወገኖቼ፣ የታሰበልን ነገር እግዚአብሔር ለእኛ ባለው መንገድ ወደ እኛ ደርሷል ማለት አይቻልም። በጣም ብዙዎቻችን በዓል እናከብራለን፣ እንደየ ባህላችን በተለይ የመስቀል በዓል በአገራችን በጣም ትኩረት ከሚሰጣቸው የተለያየ አይነት ባህል ያላቸው ብሔር ብሔረሰቦች በፍቅር ከሚያከብሯቸው በዓላት አንዱ ነው። ክርስቶስ ደሙን ያፈሰሰለትን እውነት አንዳንዴ በስካር ጭምር ያለመጠን በመብላትና በመጠጣት ጭምር የተሰቀለውን በግ ሳይሆን እኛ በቤታችን ያዘጋጀነውን ነገር ላይ ብቻ ትኩረት በማድረግ መስቀል እና የመስቀል በዓል ተብሎ ሲጠራ ከመስቀሉ በዓል ጋር ተያይዞ ያለውን በቤታችን ያለውን ነገር ብቻ ነው ብዙዎቻችን የምናስበው። አዎ ደስ ይላል። አብሮነት ጥሩ ነው። አብሮ መብላትም አጋፔ ነው። ከዚህ የፍቅር ማዕድ ባሻገር ቀና ብለን ክርስቶስ ከሞተለት እውነት ጋራ ህይወታችንን ማቆራኘት አለብን። የት ነው ያለነው? አሁን በየቤታችን ሆነን ይህን በዓል የምናከብር ሰዎች በህይወታችን የት ነው ያለነው? ሊገለን የሚችል የኃጢአት መርዝ በህይወታችን ውስጥ የለም ወይ? አጓጉል ልማዶች በህይወታችን ውስጥ የሉም ሆይ? ባዕድ አምልኮዎች በህይወታችን የሉም ወይ? አውቀንም ሆነ ሳናውቀው ከሰይጣን ጋር ቃል ኪዳን ገብተን እየኖር በባዕድ አምልኮ ታስረን እየኖርን ጨርሶ ከመስቀሉ ዓላማ ጋራ በማይሄድ መስመር ቆመን ሌላ መስመር ላይ ቆመን በዓሉን በዓል ልናደርገው እንሞክር ይሆናል። ግን እግዚአብሔር ልጁን አሳልፎ ከሰጠለት እውነት ምን ያህል እንደራቅን፣ ምን ያህል እንደጠፋን ካላስተዋል ዘመን ማለፉ አይቀርም። መጨረሻቸው ሞት ነው የሚሆነው። ስለዚህ ወገኖቼ ከቆሻሻ በላይ የሆነው አይሁድ ከከመሩበት ቆሻሻ በላይ እንዲሆን የሆነው ያ መስቀል በእኔና በናንተ ሕይወት ውስጥ ቦታ እንዲኖረው ዛሬም ከሚታየው ቆሻሻ በላዩ ላይ ከተደፋበት ጥራጊ በላይ በሕይወታችን የደፈንበት ወይም የጫንበት ነገር ሚዛን ሊደፋ ይችላልና ወገኖች የመስቀሉ አልተጋረደም ወይ? ዛሬስ ቢሆን መስቀሉ አልተከለለም ወይ? በሚታይ ሁኔታ አንጋርደው እንጂ በሚታይ ሁኔታ ቆሻሻ እንድፋበት እንጂ በሚታይ ሁኔታ መስቀሉን የምንቃወም ሰዎች አንሁን እንጂ ከተከሰቀለው ከክርስቶስ ስለ እኛ ራሱን አሳልፎ ከሰጠን ከክርስቶስ እጅግ ርቀን በተለያየ አይነት ስካርና ማይገባ ነገር ሕይወታችን ቆሽሾ የምንኖር ሰዎች ዛሬ እስከ አይሁድ እንለያለን ወይ? ይሄንን ልንጠይቅ ይገባል። የሚያድነን የተሰቀለው እንደሚያድነን አምነን አይኖቻችንን መግለጣችን ነው የሚያተርፈን። ያለ ወንጀሉ የኃጢአተኛን መልክ ይዞ የተሰቀለው ለእኔ የከፈለው ዋጋ ነው ማለታችን ነው የሚያተርፈን። በደልና ኃጢአታችንን ነውራችንን ከኛ ለማንከባለል ክርስቶስ የከፈለውን ዋጋ በማስተዋል ማየታችን ይሄንን ማድረግ የቻለ እንዲህ ባለ እምነት ከመስቀሉ ግርጌ የሆነው ቀና ብሎ በመስቀል ላይ የተቸነከረውን ማየት የቻለ መጽሐፉ እንደሚናገረው ጉዞን መንፈሳዊ ጉዞን የጽዮን መንገደኞች የሆነውን የእኛን ጉዞ ሊያስተጓጉል ከሚችለው የኃጢአት መርዝ የምናመልጥበትን አቅም እንደሚሰጠን ልናስተውል ይገባል። ከዛ ባሻገር ስለ መስቀሉ እውነት መጽሐፍ ቅዱሳችን በጣም ሰፊ ነገር ነው ያለ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ አንድ ከቁጥር 18 ጀምሮ የመስቀሉ ቃል አለ ክርስቶስ በመስቀል ላይ ተሰቅሎ እኛን አተረፈን የሚለው ይሄ ስለ መስቀሉ የሚሰበከው ሕያው ቃል ለሚጠፉ ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነዋል መቼም አይሁድ በጥበባቸው እግዚአብሔርን ስላላወቁት በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር መልካም ፈቃድ ሆነ ይላል። አይሁድ ምልክትን የግሪክ ሰዎችም ጥበብን ይሻሉ። ሁሉም እንደ ስሜቱ መስማት ይፈልጋል። ሁሉም እንደ ግንዛቤው ማየት ይፈልጋል። ግሪካውያን የጥበብ ሰዎች ናቸው፣ ፈላስፎች ናቸው። በራሳቸው ጥበብ ደምረው ቀንሰው የማይደርሱበትን መቀበል አይፈልጉም አይሁድ የሚፈልጉት ሌላ የግሪክ ሰዎች የሚፈልጉት ሌላ ነው ግሪካውያን ጥበብ ነው የሚማርካቸው እውቀት ነው የሚማርካቸው በራሳቸው አእምሮ የደረሱበት ነገር ነው የሚያሳርፋቸው አይሁድም ደግሞ ታምር ናፋቂዎች ናቸው ነው የሚለው ስለዚህ በይሁዳ ያደረግከውን እስኪ በሰማሪያ ድገመው በሰማሪያ ያደረከውን እስኪ ገሊላ ድገመው እያሉ በሄደበት እየተከተሉ በሚያዩት ፈውስ እጃቸውን አፋቸው ላይ ጭነው ሲገረሙ የኖሩ ሰዎች ናቸው። አይሁድ የምንላቸው እነዚህ ምልክት ናፋቂዎች ናቸው። እነዛ ደግሞ የሚማርካቸው ጥበብ ነው። አዎ አንዳንዶቹ እንደዚህ፣ ሌሎቹ እንደዛ ይፈልጋሉ። እኛ እንደማን እናገልግል? እኛ እንደየትኛው ሰው ስሜት እናስተምር እኛ እንደ የትኛው ሰው ግንዛቤ እንናገር? እኛ እንደ የትኛው ሰው እውቀት መጠን እናውራ? ሐዋርያው ቅዱስ ጳውሎስ በቆሮንቶስ ሰዎች ማንነት ምክንያት የተሰማውን ጭምር ሲገልጥ እናያለን። ዛሬም እንደዚህ ይሆናል። ሰዎች እንደ ግንዛቤያቸው መስማት ይፈልጋሉ፣ እንደ ስሜታቸው መስማት ይፈልጋሉ። መስማት የሚፈልጉት መስማት የሚፈልጉትን ነው ወይም መስማት የሚችሉት መስማት የሚፈልጉትን ነው። የሆነ ሆኖ አይሁድ እንደዛ ይፈልጋሉ፣ የግሪክ ሰዎችም እንደዚህ ይፈልጋሉ። እኛ ግን የተሰቀለው ክርስቶስን እንሰብካለን ያለው ሐዋርያው ቅዱስ ጳውሎስ። በደንብ እዚህ ነጥብ ላይ ማስመር እፈልጋለሁ። የትኛው ክርስቶስን የተሰቀለው ክርስቶስን። መቼም መሰቀል መሸነፍ ነው። መሰቀል መገደል ነው። መሰቀል መስቀል በሚችል አቅም ወይም ጉልበት ወይም ድል ባለው አካል ቁጥጥር ስር መውደቅ ነው። መሰቀል ትምክህት ሆኖ በዓለም ቋንቋ አያውቅም። ስለ ክርስቶስ እኮ ብዙ ሊነገሩ የሚችሉ ነገሮች አሉ። ሽባ የተረተረውን፣ ጎባጣ ያቀናውን እውር ያበራውን አልዓዛርን ከመቃብር ያወጣውን የገሊላን ባሕር በእግሮቹ ተራምዶ የተሻገረውን በጌርጌሴኖን የነበረውን በአጋንንት ሥርዓት የነበረውን ሰው ያዳነውን እጆቹን ዘርግቶ ነፋሳትን ጸጥ ያደረገውን ማዕበሉን ያስተኛውን እሱን እንሰብካለን እያለ እነዚህን ነገሮች እያስታወሰ ሐዋርያው እሱን ነው ምሰብከው ሲል አልሰማ ነው። የምንሰብከው የተሰቀለው ነው ነው ያለው፣ የተሰቀለውን። አዎ፣ የክርስትናው ማዕከል መስቀል ነው። መስቀል አልባ ክርስትና ትርጉም የለው። ማንም ቢሆን መስቀሉን ተሸክሞ ባይከተለኝ ለኔ ሊሆን አይገባም ነው ያለው ጌታ የክርስትና እውነት ነው መስቀል። መስቀል የሃይማኖታችን ወይም ደግሞ የክርስትናችን ማዕከል ነው። አይሁድ ምልክትን የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን ያለው ሐዋርያው። የተሰቀለው አሁን እንዳልኩት ክርስቶስ ያደረጋቸውን ትልልቅ ነገሮች፣ ለሰው ትልቅ የሆኑትን ነገሮች እያነሳ ይሄን ያደረገውን አይደለም ያለው የተሰቀለው ነው ያለው። መስቀሉ ነው የክርስትናው ማዕከል። አልዓዛር ከመቃብር መነሳቱ የመጀመሪያ ደስታው የአልዓዛር ቤተሰቦችና የአልዓዛር ነው። ማየት የተሳነው ሰው ማየት መቻሉ የራሱና በአካባቢው የነበሩ ወይም የቤተሰቦቹ ደስታ ነው። ማየት የተሳነው ሰው ፈውስ የእሱና የቤተሰቦቹ ደስታ ነው። በመጀመሪያ ደረጃ እነዚህ በፈውስ ታሪካቸው በመጽሐፍ ቅዱስ ላይ የምናውቃቸው ሰዎች እስራኤል ብንሄድ አሁን በሕይወት አናገኛቸውም። ተመልሰው አንቀላፍተዋል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው እየተጠጋገነ ኖሮ ተመልሶ አፈር የሚሆነውን አካል እየፈወሰ በዚህ ሰዎችን ለማስገረም አይደለም። የሚገርመው የዓለመሞት እድል ያለው ክርስቶስ በፍቅር መሞቱ ነው። አላዛርን ከመቃብር ማስነሳቱ እኔ ብዙ አይገርመኝ ሽባ መተርተሩ፣ ጎባጣ ማቅናቱ ብዙ አይገርመኝም፣ አምላክ ስለሆነ ስለሚችል የፈጠረውን ከምድር አፈር ያበጀውን አካል መጠገን ስለሚችል የሚገርመው ይሄን ማድረግ የሚችል ጌታ ያለመሞት እድልም ስልጣንም አቅምም ያለው ጌታ በፍቅር መሞቱ ነው። ስለዚህ የተሰቀለው ክርስቶስን እንሰብካለን ነው እያለ ያለው ሐዋርያው ቅዱስ ጳውሎስ። ስለዚህ መስቀሉ ነው የክርስትናው ማዕከል። ወደ መስቀሉ አይኖቻችንን ቀና አድርገን የምድረበዳው ተጓዦች እንደሆነላቸው በውስጣችን ያለው የኃጢአት ምርዝ የመንፈሳዊ ህይወት እንቅፋት የሆነው ነገር ከህይወታችን እንዲወገድ አይኖቻችንን ልንገልጥና ልናስተውል ይገባናል ሐዋርያው የነገረን ይህንን ትልቅ እውነት ነው በዓሉን በዓል የሚያደርገው ወገኖች ይሄ እውነት ነው ይሄን ማየት ስንችል ነው እግዚአብሔር በእኛ ደስ የሚሰኘው እኛም እግዚአብሔር ባዘጋጀልን መድኃኒት የምናርፈው ይሄ መሆን ካልቻለ በሕይወታችን ይሄን ማድረግ ካልቻል ይሄን ማስተዋል ካልቻል ክርስቶስ ያፈሰሰውን ደም የቆረሰውን ሥጋ ለእኛ የተከፈለውን ዋጋ ከንቱ እያደረግን በዓል የምናከብር ምስኪኖች ነን። ወገኖቼ መስቀል በዓል ምክንያት ሆኖ ጭፈራ፣ የመስቀል በዓል ምክንያት ሆኖ እርኩሰት፣ የመስቀል በዓል ምክንያት ሆኖ ያለ ልክና ያለ መጠን እንደ ልብ በመሆን የሚሰሩ እርኩሰቶች በክርስቶስ መስቀል ላይ ክፎቹ ካደረጉትና ከጫኑት ቆሻሻ ያላነሰ ቆሻሻ የክርስቶስ መስቀል ላይ መከመር ነው። ስለዚህ እንደ ዕሌኒ እግዚአብሔር እንዳነቃት ሴት የክርስቶስን መስቀል ከተቀበረበት ለማውጣት እግዚአብሔር እንደረዳት ሴት የአንዳንዳችን የመስቀሉን እውነት የዘላለም የሆነውን ሕይወት ከጋረደብን ነገር አልፈን መስቀሉን ማየት እንድንችልና እንድንፈወሽ ዓይኖቻችን ሊገለጡ ይገባል። ይሄ በዓል መስቀሉን የማየት የመፈወስ ይሁንልን። መጽሐፉ የነገረን ይህን እውነት ነው። የሰው ልጅ እንዲድን ብቻ አይደለም እያለ ያለው እንዳይጠፋ ነው ያለው። እንዳይጠፋ አጽንዖት ነው። እንዳንሞት እሱ ሞቷል፣ እንዳንጠፋ እሱ ሞቷል፣ እኛ በኃጢአታችን እንዳንጎዳ እሱ ሞቷል። ስለዚህ እንዳንጠፋ፣ እንዳንሞት ነው ክርስቶስ የተሰቀለው። ይሄ እውነት ነው፣ በልባችን መታተም ያለበት። እግዚአብሔር መንፈስ ቅዱስ ይህን የዘላለም ምክሩን በልባችን ያትምልን። በዓሉን የሰላም ያድርግልን፣ ያለ ክፉ መታሰቢያ የምናልፈው ክርስቶስን በመስቀል ላይ ራሱን አሳልፈው የሰጠውን ጌታ የምናይበት የመስቀሉን ዓላማ የምናስተውልበት ያደርግልን። ወስብሐት ለእግዚአብሔር ስላስተማረን እግዚአብሔር ስለነገረን ቃሉ ምስጋና ለአምላካችን ለእግዚአብሔር ይሁን። ያስተማረንን መምህራችን መምህር አሰግድ ሣህሉን ቃለ ሕይወትን ያሰማልን። ፕሮግራማችንን እያጠቃለልን ነው። የሚቀረን ደመራውን ለኩሰን ዝማሬ ዘምረን የፕሮግራማችን ፍጻሜ ይሆናል። እግዚአብሔር ስለሰጠን፣ ስለዚህ ጊዜ፣ ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስሙ በሰማይና በምድር የተመሰገነ ይሁን። እግዚአብሔር መልካም በዓል ያደርግልን። ስይበሉ ትገኝ መስቀሉ

ከኢቢኤስ የቴሌቪዥን ጣቢያ ጋር በመተባበር ስናቀርብላችሁ የነበረውን በቃለ ዐዋዲ የቴሌቪዥን መርሐ ግብር የተዘጋጀውን የልዩ መንፈሳዊ ፕሮግራም እዚህ ጋር አጠቃለልን። እግዚአብሔር በመጪው ዓመት በእንዲህ አይነት ሁኔታ ደግሞ ተገናኝተን እርሱን እንድናከብር እርሱን እንድናመልክ ለእርሱ ክብር እንድንዘምር በዓሉም የደስታ የሐሴት እንዲሆንልን የአምላካችን የእግዚአብሔር መልካም ፈቃዱ ይሁን። በያላችሁበት ስፍራ በድጋሚ ይህ በዓል የሰላም የደስታ የፍቅር በዓል እንዲሆንላችሁ ቃለ ዐዋዲ የመንፈሳዊ ፕሮግራም ዝግጅት ክፍሉን ጨምሮ ይህን ምኞት ይመኝላችኋል። እግዚአብሔር ከሁላችን ጋር ይሁን። ያመት ሰው ይበለን።